መጽሐፈ አስቴር ምዕራፍ አራት መርዶኪስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱም መካከል ወጣ፣ ታላቅም የመረ ጩኸት ጮኸ። ማቅም ለብሶ በንጉሥ በር መግባት አይገባም ነበርና እስከ ንጉሱ በር አቅራቢያ መጣ። የንጉሱም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም ልቅሶና ዋይታም ሆነ። ብዙዎችም ማቅና አመድ አነጠፉ። የአስቴርም ደንገጥሮቿና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለብስ ዘንድ ለመርዶኪዎስ ሰደደችለት፣ እርሱ ግን አልተቀበለም። አስቴርም ያገለግላት ዘንድ ንጉሱ ያቆመውን አክራቴዎስን ጠራች። እርሱም ከጃንደረቦቹ አንዱ ነበር። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶኪዎስ እንዲሄድ አዘዘችው። አክራቴዎስም በንጉሱ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶኪዎስ ወጣ። መርዶኪዎስም የተደረገውን ሁሉ አይሁድንም ለማጥፋት ሃማ በንጉስም ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጂ ሰጠው። ወደ ንጉሱም ገብታ ስለ ህዝቧ ትለምነውና ትማልደው ዘንድ እንዲነግራትና እንዲያዛት ነገረው። አክራቴዎስም መጥቶ የመርዶኪዎስን ቃል ለአስቴር ነገራት። አስቴርም አክራቴዎስን ተናገረችው፣ ለመርዶኪዎስም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 አክራቲዩስም የአስቴርን ቃል ለመርዶኪዎስ ነገረው። መርዶኪዎስም አክራቲዩስን ሂድና ለአስቴር እንዲህ በላት አለው። አንቺ በንጉሥ ቤት ስለሆኑ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብቲ፣ ዕረፍትንና መዳንን ለአይሁድ ከሌላ ስፍራ ይሆንላቸዋል፤ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶኪዮስ እንዲመልስ አዘዘችው፣ ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ ሦስት ቀን ሌሊቱንና ቀኑን አትብሉም አትጠጡም። እኔና ደንገጡሮቼ ደግሞ እንዲህ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሥ እገባለሁ፣ ብጠፋም እጠፋለሁ። መርዶኪዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ። መጽሐፍ አስቴር ምዕራፍ አምስት በሦስተኛውም ቀን አስቴር ልብሰ መንግሥቷን ለብሳ በንጉሥ ቤት ትይዩ በንጉሥ ቤት በውስጠኛ ወለል ቆመች። ንጉሡም በቤቱ መግቢያ ትይዩ በቤተ መንግሥቱ ውስጥ በንጉሱ ዙፋን ላይ ተቀምጦ ነበር። ንጉሡም ንግሥቲቱ አስቴር በወለሉ ላይ ቆማ በአየ ጊዜ በዓይኑ ሞገስ አገኘች። ንጉሱም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች። ንጉሱም ንግሥት አስቴር ሆይ የምትለምኝኝ ምንድን ነው? የምትሽውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይሰጥሻል አላት። አስቴርም ለንጉስ መልካም ሆኖ ቢታይ ንጉሥ ወዳዘጋጀሁለት ግብዣ ከሃማ ጋር ዛሬ ይምጣ አለች። ንጉሱም አስቴር እንዳለች ይደረግ ዘንድ ሐማን አስቸኩሉት አለ። ንጉሱና ሃማ አስቴር ወዳዘጋጀችው ግብዣ መጡ። ንጉሱም በወይን ጠጅ ግብዣ ሳለ አስቴርን የምትሹ ምንድን ነው? ይሰጥሻል። ልመናሽስ ምንድን ነው? እስከ መንግሥቴ ኩሌታ እንኳን ቢሆን ይደረግልሻል አላት። አስቴርም መልሳ ልመናዬና የምሻው ነገር ይህ ነው በንጉሥ ዘንድ ሞገስ አግኝቼ እንደሆነ ልመናዬንም ይፈጽም ዘንድና የምሻውን ያደርግ ዘንድ ንጉሥ ደስ ቢያሰኘው ንጉሱና ሃማ ወደማዘጋጅላቸው ግብዣ ይምጡ፤ እንደ ንጉሱም ነገር ነገ አደርጋለሁ አለች። በዚያም ቀን ሃማ ደስ ብሎት በልቡም ተደስቶ ወጣ። ነገር ግን መርዶኪዩስ በንጉሱ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሃማ በመርዶኪዩስ ላይ እጅግ ተቆጣ። ሃማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹንና ሚስቱን ዞሳራን አስጠራ። ሀማም የሀብቱን ክብርና የልጆቹን ብዛት፣ ንጉሱም ያከበረበትን ክብር ሁሉ፣ በንጉሱም አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ሀማም ንግሥቲቱ አስቴር ወዳዘጋጀችው ግብዣ ከእኔ በቀር ከንጉሱ ጋር ማንም አልጠራችም፣ ደግሞም ነገ ከንጉሱ ጋር ወደ እርሷ ተጠርቻለሁ ነገር ግን አይሁዳዊው መርዶኪዎስ በንጉሥ በር ተቀምጦ ካየው፣ ይህ ሁሉ ለእኔ ምንም አይጠቅምም አለ። ሚስቱም ዞሳራና ወዳጆቹ ሁሉ ቁመቱ አምሳ ክንድ የሆነ ግንድ ይደረግ፣ ነገም መርዶኪዮስ ይሰቀልበት ዘንድ ለንጉሱ ተናገር፣ ደስም ብሎህ ከንጉሱ ጋር ወደ ግብዣው ግባ አሉት። ነገራቸውም ሃማን ደስ አሰኘው፣ ግንዱንም አስደረገ። መጽሐፈ አስቴር ምዕራፍ ስድስት በዚያም ሌሊት እንቅልፍ ከንጉሡ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ፣ በንጉሡም ፊት ተነበበ። ደጁንም ከሚጠብቁት ከንጉሥ ጃንደረቦች ሁለቱ ገበታና ታራ እጃቸውን በንጉሡ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገረው ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶኪዎስ ምን ክብርና በጎነት ተደረገለት? አለ። ንጉሱንም የሚያገለግሉት ብላቴኖች ምንም አልተደረገለትም አሉት። ንጉሱም በአዳራሹ ማን አለ? አለ። ሃማም ባዘጋጀው ግንድ ላይ መርዶኪዮስን ለማሰቀል ለንጉሱ ይናገር ዘንድ ወደ ንጉሱ ቤት ወደ ውጭው አዳራሽ ገብቶ ነበር። የንጉሱም ብላቴኖች እነው ሃማ በአዳራሹ ቆሟል አሉት። ንጉሱም ይግባ አለ። ሃማም ገባ። ንጉሱም፣ ንጉሥ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሃማም በልቡ ንጉሥ ከእኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሃማም ንጉሱን እንዲህ አለው፣ ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ፣ ንጉሱ የለበሰው የክብር ልብስ፣ ንጉሱም የተቀመጠበት ፈረስ ይምጣለት፣ የንጉሱም ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱንም ከንጉሡ አዛውንት በዋነኛው እጅ ያስረክቡት። ንጉሡም ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረሱም ላይ ያስቀምጠውት፣ በከተማይቷ አደባባይ ያሳልፉት። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ይነገር። ንጉሡም ሐማን፣ ፍጠን፣ እንደተናገርከውም ልብሱንና ፈረሱን ውሰድ በንጉሡም በር ለሚቀመጠው አይሁዳዊ ለመርዶኪዎስ እንዲሁ አድረግለት፣ ከተናገርከውም ሁሉ ምንም አይቅር አለው። ሐማም ልብሱንና ፈረሱን ወሰደ፣ መርዶኪዎስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። መርዶኪዎስም ወደ ንጉሡ በር ተመለሰ። ሐማ ግን አዝኖና ራሱን ተከናርቦ ቸኩሎ ወደ ቤቱ ሄደ። ሐማም ለሚስቱ ለዙሳራና ለወዳጆች ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዙሳራም በፊቱ መውደቅ የጀመርክለት መርዶኪዎስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩት ሳለ እነሆ የንጉሥ ጃንደረቦች መጡ አስቴርም ወዳዘጋጀችው ግብዣ ይመጣ ዘንድ ሃማን አስቸኮሉት።